ሰላም እንዴት ናችሁ? ደህና ናችሁ? የቲክቶክ ጓደኞቼ ወዳጆቼ፣ ኦፊሻል ሳሚ ቲክቶክ ወዳጆቼ ሰላማችሁ ይብዛልኝ። ዛሬ ሁለት ወሳኝ የሆነ ይህንን ቪዲዮ የሰማ ሁሉ እንዲጠነቀቅ እንዲረዳ የምፈልገው ነገር ይዤ ነው የመጣሁት። በእኔ ላይም የደረሱ በጣም ከባድ በሚባል ችግሮች አሳልፌ ዛሬ ግን ወደ እናንተ በሰላም መጥቻለሁ ማለት ነው እንዴት ብላችሁ ልጠይቁኝ ብትችሉ ለእናንተ ይጠቅማችኋል ምን ተፈጠረ መሰላችሁ እኔ ከዚህ ሀገር ላይ አስር ዓመት ይ አስር ዓመት ተቀምጫለሁ እዚህ ሀገር በስተመጨረሻ ግን ከሁለት ዓመት በፊት ግን ወደ ፓርትነር ቪዛ መጥቼ ነበረ በማቆ ሀበሻ በራሴ ሰው ወደዛ ፓርትነር ቪዛ ወስደው ከተቱ እኔ ቪዛውን ወሰድኩኝ። መኖሪያ ፈቃዴን ወሰድኩ እንደ ማንኛውም ሰው ስምንት ሺህ ብር ከፍዬ ቪዛዬን ወሰድኩ። ከዛ ኢትዮጵያ እየሄድኩ እየመጣው ነው። እኔ ምንም አውቀው ነገር አልነበረም። ለካ ቪዛውን ሲያወጡ፣ ፓርትነር ቪዛውን ሲያወጡ በስሬ መቶ አምስት ሰው እና ሰባት ካምፓኒ ከፍተው የራሳቸውን ቢዝነስ የራሳቸውን መቶ አምስት ሰው ህንድ ሲሪላንካ ፓኪስታኒ ምናምን የሀገር ሰው በማላውቀው ስልክ ቁጥሩንና አድራሻቸውን በራሳቸው አድርገው ወደ እኔ ሚሴጅ አይመጣ ወደ እኔ ምን አይመጣ ግን የካምፓኒው ባለቤት እኔ ነኝ። በስተ መጨረሻ ላይ ቪዛ ሪኒው ለማድረግ ስመጣ ጉዴን ያወቅኩት ያኔ ነው። አይክ ሊከነሰል አልቻለም። አንድ ወር ሙሉ በጣም በጣም በጣም በጣም በጣም ተሰቃይቼ ብዙ ነገር ብዙ ብዙ መከራ አይቼ ተፈትኜ ብዙ ነገር መናገርም ማውራትም ስላልፈለኩ የራሳችሁ ጭንቀት የራሳችሁ ስቃይ የራሳችሁ ፈተና ያለባችሁ ሰዎች ስለሆናችሁ ምንም ሌላችሁ አልፈለኩም። ጨዬ ዋጥ አድርጌ አንድ ወር ሙሉ ተሰቃይቼ በስንት መከራ ገንዘቤን ከፍዬ በ800 ድርሃም አስከንስያለሁ። ችግር ውስጥ ልገባ እችል ነበር፣ እስር ቤቱ ልገባ እችል ነበር። በገዛ ወገኖቻችን ከሌሎች ዜጎች ጋር በመሆን እንደዚህ አይነት መከራና እንደዚህ አይነት ስቃይ ውስጥ ገብቼ መከራዬን አይቼ ወጥቻለሁ። እህቶቼ ፓርትነር ቪዛ ያወጣችሁ ወንድሞቼ ቪዛችሁን ቼክ አድርጉ። በላያችሁ ላይ እየተነገደ ነው። ነገ ችግር ቢፈጠር እናንተ ናችሁ ኦነሩ። ከላይ ያላችሁ መቀመቅ ውስጥ ነው የምትገቡት፣ እስር ቤት ውስጥ ነው የምትገቡት፣ ስቃይ ውስጥ ነው የምትገቡት። ይህን ሁሉ አሳልፌ ዛሬ ካንስሌሽን ቪዛ ካንስሌሽን አግኝቻለሁ ማለት ነው። እኔ የእውነት ደስታ እጥፍ ወደር ነው የሆነው። ለምን እንደዚህ ተሰቃይቼ መከራዬን አይቼ፣ በዚህ ልክ ያልቃል ብዬ አልጠበቅኩም ነበረ። ቀን ተሌሊት እንቅልፍ አጥቼ ታምናላችሁ? ሀያ ምናምን ቀን እንቅልፍ እንዳልተኛው ስቃይን፣ ሌሊት ቀን በቃ የምሆነው ግራ ገብቶኝ። ምክንያቱም እኔ ታውቃላችሁ፣ ከእዚህ በፊትም ችግር ሲገጥመኝ እኔ ወደ ሚዲያ አልመጣም። ምክንያቱም ራሴ ነኝ መወጣት ያለብኝ ችግሬን ራሴ ነኝ ተወጥቼ ከፈጣሪ ጋራ ማሸነፍ ያለብኝ እንጂ የሰው ጥገኛ መሆን አልፈልግም። እንደዚህ አይነት ባህሪ ያለኝ እና ይህን ላሳወቃችሁ ላሳውቃችሁን ነው የመጣሁት። ሁለተኛው ላስጠነቅቃችሁ የምንፈልገው ዱባይ ላይ ሁሉም በሚባል መልኩ ከታዋቂ እስካላዋቂ ድረስ ሁሉም ከኢትዮጵያ 300 400 ሺህ ብር እየተቀበሉ ሰው እያስመጡ ነው፣ እያመጡ እየጣሉ ነው። ይህን ደግሞ ከማን ጋር ተባብረው ነው? ከሚዲያ ሰዎች ጋር ተባብረው ይህን ደግሞ የሚያደርጉት እዚያ ሀገር ወንድምሽ ላምጣልሽ፣ ከካናዳ ደውለው ወንድምሽ እዚያ ቤተሰብ ሰው ከሚያስቸግር እኔ ላስመጣልሽ፣ ከአሜሪካ ደውለው እህትሽ ከምታስቸግር እዚህ ሊምጡና እዚህ ስራ አለ እያሉ እየተጀናጀኑ፣ ይሄ ቲክቶክ መቼም ጉድ ነው የሚያመጣው የብዙ ሰው መንገራት፣ መንገላታትና በየቦታው መውደቅና በየቦታው ማደር የሚበሉት አተው ስቃይ ውስጥ እስከ መውደቅ የደረሱት ወገኖቻችን በገዛ ወገኖቻችን ደላላ አላዋቂ ሁሉን የሚያውቁ ይመስላሉ። ለአንድ ሱዳኒ ወይ አንድ ፓኪስታኒ ወይ አንድ ባንጋሊ በቃ ምርጥ ስራ አለ ምናምን ሲሏቸው እሱን አምነው እያመጡ እየጣሉት ነው። ይሄ ነገር ተጠንቀቁ። በጣም በሰፊው እመጣበታለሁ። በሰፊው እነግራችኋለሁ። የደረሰውን እያንዳንዱን ነገር አሳውቃችኋለሁ። እህቶቼ ቪዛችሁን በየጊዜው ቼክ አድርጉ። ምክንያቱም ሊከነስሏችሁ ይችላሉ። በማታውቁት መንገድ ቪዛ ላይ ብላችሁ ደግሞ የምትንቀባረሩ በየካፌው በየቦታው ላይ መኖሪያ ፈቃድ አለ ብትሉ ምሕረት የሚባል ነገር የለም። መኖሪያ ፈቃድ እኮ ያለሽ በቦታሽ በተሰራለሽ ቦታ ላይ ስራሽ እንድትሰሪ እንጂ በየቦታው ልትዞሪበት አይደለም። ስለዚህ ጥንቃቄ አድርጉ። ይህንን ቪዲዮ ሼር አድርጉት። ለሁሉም አመሰግናለሁ።